ከአንድ ወር በፊት ወደ ኢትዮጵያ የገባው የኤምፖክስ ወይም የዝንጀሮ ፈንጣጣ ቫይረስ ዝርያ ከፍተኛ የሞት መጠን የሚያስከትልና በከፍተኛ መጠን የሚሰራጭ እንደሆነ ጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታወቁ። ከኢራን ጋር በተፈጠረ ስጋት ምክንያት አሜሪካ በኢራቅ የሚገኙ ዲፕሎማቶቿን በከፊል ልታስወጣ ነው። የፌዴራል የመጀመሪያ ደረጃ ፍርድ ቤት ምክትል ፕሬዚዳንት የሆኑት አቶ ተስፋዬ ንዋይ የምርጫ ቦርድ ምክትል ሰብሳቢ ሆነው ተሾሙ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዚዳንት የሆኑትን አቶ ተክሊት ይምሰልና የሀረር ክልል ከፍተኛ ፍርድ ቤት ዳኛ የሆኑትን ወይዘሮ ነሲም አሊን የቦርዱ ስራ አመራር አባል አድርጎ ሾሟል። ግለሰቦቹ የተጠቆሙት በህዝብ፣ በፖለቲካ ፓርቲዎች እና በሲቪል ማህበረሰብ ድርጅቶች መሆኑን የብሔራዊ ምርጫ ቦርድ አባላት እጩ መልማይ ኮሚቴ ሰብሳቢ ከዚህ ቀደም ተናግረው ነበር። በህዝብ ከተጠቆሙ 50 ሰዎች መካከል ከተለዩት ስድስት ሰዎች ውስጥ ምክር ቤቱ የሶስቱን ሹመት በዛሬ ዕለት አጽድቋል። ከአንድ ወር በፊት ወደ ኢትዮጵያ የገባው የኤምፖክስ ወይም የዝንጀሮ ፈንጣጣ ቫይረስ ዝርያ ከፍተኛ የሞት መጠን የሚያስከትልና በከፍተኛ መጠን የሚሰራጭ እንደሆነ የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታወቁ። ከሁለት ሳምንት በፊት በበሽታው ህይወቱ ያለፈው አንድ ወር እድሜ ያለው ሕፃን እንደሆነም ተቋማቱ ገልጸዋል። የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ይህንን ያስታወቁት ትላንት ረቡዕ ሰኔ 4 2017 ዓ ም ምሽት ባወጡት ወቅታዊ ማብራሪያ ላይ ነው። ግንቦት 16 ቀን ለመጀመሪያ ጊዜ ወደ ኢትዮጵያ መግባቱ የተረጋገጠው ኤምፖክስ ከሁለት ሳምንት ባነሰ ጊዜ ውስጥ 18 ሰዎችን መያዙን የተቋማቱ መረጃ ያመላክታል። በበሽታው ከተያዙ ሰዎች መካከል አምስቱ ሙሉ ለሙሉ ማገግማቸውን መግለጫ ያስረዳል። የትላንቱ መግለጫ ከሁለት ሳምንት ገደማ በፊት በተመዘገበው የመጀመሪያ ሞት ህይወቱ ያለፈውን ሰው ማንነት ይፋ አድርጓል። መግለጫው በበሽታው ከተያዙት ታማሚዎች መካከል የአንድ ወር ህፃን ህይወቱ አልፏል ብሏል። ህይወቱ ያለፈው ሕፃን በኦሮሚያ ክልል ሞያሌ ከተማ ከተገኙት የመጀመሪያዎቹ ሁለት ታማሚዎች አንዱ ነበር። ኤምፖክስ ወደ ኢትዮጵያ መግባቱ ይፋ በተደረገበት ወቅት በበሽታው የተያዙት የ21 ቀን ዕድሜ ያለው ህፃንና እናቱ እንደሁም ተገልጾ ነበር። በሽታው ወደ ኢትዮጵያ ከገባበት ጊዜ አንስቶ እስከ ትላንት ድረስ የተደረጉ የላብራቶሪ ምርመራዎች ብዛት 102 እንደሆነ የጤና ሚኒስቴርና ህብረተሰብ ጤና ኢንስቲትዩት በመግለጫቸው ጠቅሰዋል። የቀድሞው የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አለማየሁ ጢሞቴዎስ ያለመከሰስ መብት ተነሳ። የሲዳማ ክልል ምክር ቤት ዛሬ ባካሄደው ስድስተኛ ዙር ምርጫ አራተኛ የስራ ዘመን ሁለተኛ አስቸኳይ ጉባኤ የምክር ቤት አባሉን ያለመከሰስ መብት አንስተዋል። ግለሰቡ በስልጣን ያላግባብ መጠቀም፣ በሙስና በቀጥታ በኮንትሮባንድ ዝውውር ውስጥ መሳተፍ፣ ለኮንትሮባንድ አዘዋዋሪዎች በጥቅም ትስስር ምቹ ሁኔታ መፍጠርና አደንዛዥ እፅ በማዘዋወር እንቅስቃሴ ውስጥ መገኘቱን የክልል ፍትሕ ቢሮ ለምክር ቤቱ በዝርዝር አቅርበዋል። የምክር ቤቱ አባላት በግለሰቡ ዙሪያ የቀረበውን ዝርዝር መረጃ ካዳመጡ በኋላ ሌሎች ከግለሰቡ ጋር በጥቅም ትስስር የወንጀል ተሳትፎ ያላቸው አካላት ላይ በጥልቀት ፍተሻ ማድረግ እንደሚገባ አንስተዋል። ግለሰቡ ስልጣኑን መከታ በማድረግ የፈጸማቸው ነገር ግን በወንጀል ሪፖርቱ ውስጥ ያልተካተቱ በርካታ ኢፍትሐዊ ድርጊቶች መኖራቸውን በምክር ቤቱ አባላቱ ተነስተዋል። ምክር ቤቱ የግለሰቡ ያለመከሰስ መብትን ለማንሳት የቀረበለትን አጀንዳ በሙሉ ድምፅ አጽድቆታል። ምክር ቤቱ በሌላ በኩል የክልሉ መገናኛ ብዙኃን ስያሜ አፈኒ ብሮድካስቲንግ ኮርፖሬሽን እንዲሆን የቀረበለትን አዋጅ መርምሮ ውድቅ በማድረግ የሚዲያ ተቋሙ ቀድሞ ይጠራበት በነበረው ስያሜ የሲዳማ ብሮድካስቲንግ ኮርፖሬሽን ሆኖ እንዲቀጥል ውሳኔ ያሳልፈዋል። ከኢራን ጋር በተፈጠረ ስጋት ምክንያት አሜሪካ በኢራቅ የሚገኙ ዲፕሎማቶቿን በክፊል ልታስወጣ ነው። የደህንነት ስጋት የተባለውን ጉዳይ ምንነት በአሜሪካ ባለስልጣናት በኩል በግልጽ ባይነገርም ትላንት ረቡዕ እስራኤል በኢራን ውስጥ ጥቃት ልታካሄድ እንደሆነ ለአሜሪካ መነገሩን ቢቢሲ ዘግቧል። ይህም አሜሪካ ከቀጠናው የኤምባሲ ሰራተኞችን የምታስወጣበትን አንደኛው ምክንያት ሊሆን እንደሚችል ባለስልጣናት ገልጸዋል። ይህ የሚሆነው በእስራኤል ጥቃት ምክንያት ኢራን በኢራቅ በሚገኙ የአሜሪካ ይዞታዎች ላይ የአጻፋ እርምጃ ትወስዳለች በሚል ስጋት ነው። ይህ ዜና የተሰማው አሜሪካ ከኢራን ጋር በቴሄራን የኒውክሊየር ፕሮግራም ዙሪያ የሚያደርጉት ንግግር መቋረጡ በተሰማ በጥቂት ጊዜ ውስጥ ነው። ይህ ቢሆንም በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ በመጪው ቅዳሜ ከኢራን ባለስልጣናት ጋር ለመነጋገር ቀጠሮ እንደያዙ ተሰምቷል። የአሜሪካ የውጭ ጉዳይ መስሪያ ቤት ባለስልጣን አገራቸው በሁሉም የአሜሪካ ኤምባሲዎች ያለውን ሁኔታ እየፈተሸች እንደምትገኝ ተናግረዋል። አሁን ባለን አዲስ ግምገማ በኢራቅ ያለንን ዲፕሎማቲክ ስራዎች ለመቀነስ ወሰነናል ሲሉ መክለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ይህንኑ ጉዳይ በተመለከተ ሲናገሩ የኤምባሲ ሰራተኞች በዚያ መቆየታቸው አደገኛ ሊሆን ይችላል፣ ምን እንደሚፈጠር አብረን እናያለን ብለዋል። ትራምፕ ኢራን የኒውክሌር መሳሪያን እንድታበለጽግ እንደማይፈልጉም ያንን አንፈቅድም ሲሉ ተናግረዋል። በህንድ አህመድ አባድ አውሮፕላን ማረፊያ አካባቢ 242 ሰዎችን አሳፍሮ የነበረው የኤር ኢንዲያ አውሮፕላን ተከስክሶ የበርካቶች ህይወት አለፈ። 242 ሰዎችን አሳፍሮ ወደ ለንደን ሲያቀና የነበረው የኤር ህንድ አውሮፕላን ሐሙስ ዕለት ከህንድ ምዕራባዊ ከተማ አህመድ አባድ ከተነሳ ከደቂቃዎች በኋላ ተከስክሷል ሲል አየር መንገዱ እና ፖሊሲ ያስታወቁ ሲሆን የህንድ የፌዴራል ጤና ሚኒስቴር በርካታ ሰዎች መሞታቸውን ተናግረዋል። አውሮፕላኑ ወደ ብሪታንያ ጋትዊክ አውሮፕላን ማረፊያ በማቅናት ላይ እንደነበር ኤር ህንድ የገለጸ ሲሆን የፖሊስ መኮንኖች በአውሮፕላን ማረፊያው አቅራቢያ በሚገኝ ሲቪል አካባቢ ተከስክሷል ብለዋል። አደጋው ከደረሰባቸው 242 ሰዎች መካከል 217ቱ ጎልማሶችና 11 ህጻናት እንደሚገኙበት ምንጩ ለሮይተርስ ተናግረዋል። ከነዚህ ውስጥ 169ኙ የህንድ ዜጎች ሀምሳ ሶስቱ ብሪታናውያን፣ ሰባት ፖርቱጋሎች ና አንድ ካናዳዊ መሆናቸውን ኤር ህንድ ተናግሯል። የበረራ መከታተያ ጣቢያ ፍላይት ራዳር 24 እንዳለው አውሮፕላኑ በአገልግሎት ላይ ካሉት እጅግ ዘመናዊ የመንገደኞች አውሮፕላኖች አንዱ የሆነው ቦይንግ 787 ድሪም ላይነር ነው ብለዋል። ያስጥልን አድማጭ ተመልካቾቻችን፣ ይህ ባላገሩ ዜና ነው።